ሰላም ጤና ይስጥልን። አርማ ተመልካቾቻችን ህዳር 25 2018 ዓ.ም ተምረተ እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓቱ የተለያዩ መረጃዎችን ይዣለሁ። ሌሊቱን እንደዚሁ የወረዳ ከተሞች በፋኖ ቁጥጥር ስር ገብተዋል። ከዚህ ጋር በተያያዘ የሌሊቱን ውጊያና ዝርዝር መረጃዎችን በተመለከተ ከፋኖ አንጻር የማደርሳችሁ የግንባር ዝርዝር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። እንደዚሁ ደግሞ መቀሌ ከተማው አሁን ያለውን አጠቃላይ አሁን ሁኔታ በተመለከተ እንደዚሁና የፖለቲካ እና የወታደራዊ እንቅስቃሴውን በተመለከተ አዳዲስ መረጃዎች እየወጡ ነው የሚገኙት። ሁለት ክፍለ ጦር ኃይል ተበትኗል። ከተማው ከበባ ውስጥ ገብተዋል። የፕሬዚዳንቱን ጽህፈት ቤት ጨምሮ የተለያዩ ዋና ዋና የከተማ መንገዶች እንደዚሁ በታጣቂዎች ተይዘዋል። ታጣቂዎች ላውንቸር፣ ዲሽቃ፣ ሞርተር እና የተለያዩ የቡድን መሳሪያዎችን ይዘው ነው ወደ ከተማ የገቡት። ከዚህ ጋር በተያዘ እንደዚሁ በፌደራል መንግስቱ ሁለተኛው ውሳኔ ተወስኗል። ትግራይን በተመለከተ ከዚህ ጋር በተያዘ ያለው አጠቃላይ ፖለቲካዊ ውጥረትም እንደዚሁ ቀጥሏል። ህወሀትም አጠቃላይ መዋቅሩን ስብሰባ ጠርቷል ዛሬ ከሰዓት በኋላ አስቸኳይ ስብሰባ ተጠርቷል። ከዚህ ጋር በተያያዘም እንደዚሁ ወደ ትግራይ ወደ መቀሌ የሚወስዱ መንገዶች ጋር በተያያዘ እንደዚሁ አዳዲስ መረጃዎች ናቸው ያሉት። እንደዚሁም ደግሞ ሰሞኑን አክሱም በነበረ ስብሰባ እንደዚሁ አንዳንዱ ወታደራዊ እንዲሁም ደግሞ ፖለቲካዊ ውሳኔዎችና አቅጣጫዎች ተቀምጠዋል ተብሏል። ይህንንም በተመለከተ በዚህ ሰዓት ከማደርሳችሁ ዝርዝር መረጃዎች መካከል እየተካተቱ ናቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የሚጋብዛችሁ ከስምሪት ቀጠና መውጣትንና የግዳጅ አፈሳን በተመለከተም እንደዚሁ ድራማ የሚመስሉ መረጃዎችን ይዣለሁ። በርካታ የመንግስት ወታደሮች እንደዚሁ እንግዲህ አማራጮችን ሲያገኙ ከግዳጅ እና ከስምሪት ቀጠናቸው የሚወጡባቸው ሁኔታዎች በየዕለቱ ሪፖርቶች እና ዘገባዎች ይወጣሉ። የዛሬው ግን ለየት ያለ ነው። ድራማ ይመስላል። ሩጫውን እና ሁኔታውን በተመለከተ የዓይን እማኝ እንደዚሁ የተመለከቱትን እንደዚሁ በአጭር ጽሁፍ አድርሰዋል። እሱን አደርሳችኋለሁ። በተለይ እንግዲህ በደቡብ ጎንደር ስማዳ ሰዴ ሙጃ የቀድሞ ስማዳ ወረዳ አሁን ሰዴ ሙጃ ወረዳ የነበረን ውጊያ በተመለከተ እንደዚህ የሌሊቱ ውጊያ በታሽካይነት የሌሊት ውጊያ እንዲሁም ደግሞ ራብ ጎጃም በተለያዩ አካባቢዎች ያሉ የሌሊት ውጊያዎችን በተመለከተ ዝርዝር መረጃዎች ይደርሷቸዋል። የሌሊቱን ውጊያና አጠቃላይ ሁኔታ በተመለከተ እንደዚሁ ደግሞ ከማለዳ ጀምሮ ደግሞ የአየር ኃይል ስምሪት መኖሩን የሚገልጹ መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው። በአክሎት የምጋዙ ብዛችሁ ሀሳብ፣ አስተያየ ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ይችላላችሁ። አስተያየት ሀሳብ ጥቆማዎችን ልካችሁልኛል። ለሚ ሲሚንቶ ፋብሪካ ላይ ያለውን በተለይ ሰራተኞቹን የአካባቢ ተወላጆችን ያገለለውን የማኔጅመንት ጉዳይ በተመለከተ እንደዚሁ ጥቆማ አድርሳችኋል። ዝርዝሩን እያጣራሁ ነው፣ መለስበታለሁ። የአማራ ፀደይ ባንክ የሴፍትኔት ተጠቃሚዎች ላይ እነሱ ያለውል ከፍተኛ የሆነ ገንዘብ በወለድ መጠን እያጮረበረን ነው በሚል እንደዚሁ ቅሬታዎች ቀርበዋል። ከዚህ ጋር በተያያዘ ለቦርዱ ሰዎች ጽሁፍ መልክቶችን ልክ ያለው ምላሽ አልሰጡም። እሱንም እንግዲህ በዝርዝር አርሶ አደሮችን እያጮረበረ ያለ ባንክ ነው ይሄ። ቀደም ብሎ እንግዲህ የአማራ ብድርና ቁጠባ ይባል የነበረው የአማራ ህዝብ ነው በሚል የባዕዴን ቀድሞ እንግዲህ የቀድሞ የባዕዴን እንደ ኤፈርት ወይም ደግሞ እንደ ኮርፖሬት በኋላ የአማራ ህዝብ ንብረቱ ነዋል ቢባልም፣ አሁን እነዚህ ተቋማት እንግዲህ አሁንም የቀድሞ የባድን ባለስልጣናት የግል ንብረት ሆነዋል። የጡረታ ጊዜ መቆያቸው እንዲሁም ደግሞ በተለያየ መንገድ ገንዘብ እያወጡ እንደልብ የሚያደርጉ ሲሆን፣ አርሶ አደሩን ግን እየበዘበዘ ነው የሚገኘው። ከውል ውጭ በስምንት ፐርሰንት ጭማሪ አድርጎ ነው ወለድ እየወሰደ ያለው ከሴፍኔት ተጠቃሚዎች። ለዚህ ደግሞ በአለም አቀፍ ደረጃ ለሪቮልቨንድ ተብሎ የተመደበውን ገንዘብ እያለ ነው ይሄ እየሆነ ያለው። ይህን ሚስጥር እንዳታወጡ በሚል ነው የቦርድ ሰብሳቢዎች ጭምር ሰራተኞቹ ላይ ጫና እያደረጉ ያሉት። ይሄ ጥቆማ ደርሷል። በተመሳሳይ እንደዚሁ የአማራ ብረታ ብረት ኮርፖሬሽን የተመለከተም እንደዚሁ ዘገባ መረጃ ጥቆማ አድርሳቸዋል። እሱንም የምመለስበት ይሆናል። እንግዲህ በርካታ ጥቆማዎችን ያደርሳችሁኝ ከአዲስ አበባን በተመሳሳይ እንደዚሁ መሬት ማኔጅመንት ቢሮ አካባቢ ያለውና ለኦሮሞ ተወላጆች ከተለያዩ አካባቢዎች እየመጡ በአርሶ አደር ስም መሬት ከሚሰራላቸው የኦሮሞ ተወላጆች ውስጥ አዲስ አበባ ዙሪያ ተወልደው ያደጉት ወይም ደግሞ ጉዳዩ የሚመለከታቸው ከአስር ፐርሰንት አይበልጡም። አብዛኞቹ የኦህደድ ብልጽግና ሰዎች ናቸው። ከወለጋ የሚመጡት በቡራዩ አቅራቢያ ባለው የአዲስ አበባ አካባቢ እንደዚሁ የመሬት ካርታ ይሰራ ይሰጣቸዋል። ከአርሲና ከሌሎች አካባቢዎች የመጡ በተመሳሳይ ይህን ይደረግላቸዋል። የከተማው ዙሪያ ተወላጅ የኦሮሞ ገበሬዎች ምንም ጥቅም እያገኙ አይደለም የሚልም እንደዚሁ ከዚህ ጋር በተያያዘም ቢሮው እንደዚሁ አገልግሎት እንዲያቆም መደረጉና ሰራተኞቹም እንዲበተኑ መደረጋቸውን የሚገልጹ መረጃዎች አሉ። እነሱም ሁሉ በዝርዝር እመጣባቸዋለሁ። የጥቆሞቻችሁ ግን ደርሰውኛል። ወደ መረጃዎቹ ሲሄድ ወደ ደቡብ ጎንደር የሚወስደን መረጃ ነው የማስቀድመው። በደቡብ ጎንደር በሁለት ወረዳዎች ሌሊቱን ውጊያዎችና ከፍተኛ የተኩስ ድምፅ ሲሰማ ማደሩን የመረጃ ምንጮች ገልጸዋል። አንደኛው በደቡብ ጎንደር ታች ጋይንት ሲሆን፣ ሁለተኛው እዚሁ ደቡብ ጎንደር ሰዴ ሙጃ ወረዳዎች በሚገኙ ካምፖች እና ምሽጎች አካባቢ ነው ሌሊቱን ውጊያ የነበረው። ሰዴ ሙጃ የነበረውን በተመለከተ ሰዴ ሙጃ ወረዳ ወደ ታች ጋይንት ጌዶዳ ስምሪት እና ዘመቻ አድርጎ ከሙጃ ሮቢት ወደ ወንዝዬ ጨፋ ወንዝ ተንቀሳቅሶ የነበረው የመንግስት ኃይል ጋር ነው ውጊያ እየተደረገው። ሌሊት በመንግስት ኃይል በሰፈረበት ካምፕ ፋኖ ጥቃት ፈጽሞ ጉዳት ደርሷል። ከፋኖ ከምሽቱ አምስት ሰዓት የመንግስት ኃይል በሰፈረበት ካምፕ በፈጸመው ጥቃት ሰባዊ ቁሳዊ ወታደራዊ ኪሳራ ደርሷል ተብሏል። የነፍስ ወከፍ መሳሪያዎችም በፋኖጅ ገብተዋል። ቁጥራቸው በውል ያልታወቁ የሚሊሻ አባላት ሞትና ቁስለኛ ሆነዋል። በተለይ አዲስ ዓለም ዝርጋ ሙጃ ተብሎ የሚጠራው ቦታ ሌሊት ሰፍሮ በነበረ መንግስታዊ ላይ በካምፕ ላይ በተፈጸመ ጥቃት ነው ይሄ ጉዳት እየደረሰው ከምሽቱ አምስት ሰዓት እስከ ሌሊቱ ስምንት ሰዓት ድረስ ውጊያና ተኩስ ነበር። በካምፑ ዙሪያ ጉዳት ያስተናገደው የመንግስት ኃይል ከአዲስ ዓለም እና ጎሃ ተብሎ የሚጠራው አካባቢ አሁን ቁስለኛ እና አስከሬኖችን ይዞ ወደ ታች ጋይንት ጌዶዳ ያደርገው የነበረውን ዘመቻቶ ወደ ሙጃ ሮቢት ከተማ አሁን እየተመለሰ ነው ቁስለኞችን ይዞ 11 በላይ ነፍስ ወከፍ መሳሪያዎች በፋኖች ገብተዋል ነው የተባለው። ከዚህ ጋር በተያያዘ ታች ጋይንትም እንደዚሁ ሰሞኑን በተለያዩ ቀበሌዎች እንደዚሁ ስምሪት ነው የሚገኝ የመንግስት ኃይል ከአርብ ገበያ ከተማ በመውጣት ወደ አንሰታ ጋጥና ቄቶ የተለያዩ አካባቢዎች ዘመቻዎች እና ስምሪቶችን እያደረገ ሲሆን አንሰታ በሶስት ካምፖች ላይ በነበረው መንግስት ላይ ምሽቱን ድንገተኛ ተኩስ ሩምታ ተከፍቶ ነበረ። አሳማበር ሰምቶ ተራራ ቢትወደድ ግቢ ተብሎ የሚጠሩት አካባቢዎች እስከ አምስት ሰዓት ተኩል የቆየ ተኩስ ነበረ። በዚህ የሌሊት ውጊያና ተኩስ የቦታ ለውጥም ሆነ የደረሰ ጉዳት የለም ተብሏል። በስማዳ በነበረው ውጊያ ግን ሙጃ ወደ ሙጃ ከተማ ወደ ጨፋ መቶ የነበረው ና ወደ ጌዱዳ ጉዞ ላይ ያደርግ የነበረው የመንግስት ኃይል ወደ ሙጃ ከተማ ተመልሶ ገብቷል። ይህም እንግዲህ ኃይል ወደኋላ ስለመመለሱ የሚያሳይ ና የቦታ ለውጥ መኖሩን የሚያሳይ ነው። ከጉሃና ከአዲስ ዓለም ወንዝዬ የተለያዩ ቦታዎችን ለቆ ወጥቷል የመንግስት ኃይል። እነዚህም ቦታዎች ደግሞ ፋኖ ተቆጣጥሯል። መረጃው በአማራ ፋኖ ሕዝባዊ ድርጅት ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር ደሞዝ ያደረሰው መረጃ ነው። እንግዲህ አሃዛዊ ቁጥሮችም በእነሱ በኩል የተገለጹ ናቸው። ሌላው ሌሊቱ እንደዚሁ ውጊያ ተኩስ ከአደረባቸው አካባቢዎች እና አብዛኛው የከተማው አካባቢ ማለዳ በፋኖ ቁጥጥር ስር ገብቶ ነበር የተባለው ደግሞ የሰከላ ወረዳ ግሻ አባይ ከተማ ነው። በዚህ ከተማ የተደረገው ውጊያ የመንግስት ኃይል በተለይ መከላከያ ከዚህ ከከተማው ካምፖች ለቆ አጎት ተብሎ ወደሚጠራው አካባቢ ዙ23 ሞርተር ዲሽቃ ላውንቸርና ሌሎች የቡድን መሳሪያዎችን ታጥቆ ከቡሬም ከሰከላም መውጣቱን ተከትሎ ፋኖ በሌላ አቅጣጫ ወደ ሰከላ ከተማ ጥቃት በመፈጸም ነው። ዛሬ ማለዳ ከተማው በፋኖ ቁጥጥር ስር ገብቶ የነበረው ከማለዳው 12 ሰዓት ጀምሮ ውጊያ እየተደረገ እንደነበር የሚገልጹት የመረጃ ቁጥሮ የመረጃ ምንጮች ከተማው አብዛኛው አካባቢ በፋኖ ቁጥጥር ስር ገብቶ እንደነበር አባይ ምንጭ ትምህርት ቤት፣ ፖሊስ ጣቢያ፣ አስተዳደር አካባቢ ተከታታይ ተኩስ እንደነበር አሮጌው ከተማ ተብሎ የሚጠራው ጭምር ውጊያ እንደተደረገ፣ ፋኖ ወደ ሰከላ ከተማ በአራት አቅጣጫዎች ነው ከማለዳ 12 ሰዓት ጀምሮ እንደዚሁ ተኩስ እና ጥቃት የከፈተው። ኩለች ሳንግብ አሮጌ ከተማ ወደሞ ስላሴ አሽኳርቨር ተብሎ በሚጠሩት በኩል ነው ፋኖ ወደ ወደ ግሻባይ ከተማ ጥቃት የከፈተው ፋኖ ጥቃት የከፈተው በፋኖ ጥቃት ሙትና ቁስለኛ የሆኑ የሚሊሻ አባላት አሉ። ቁጥራቸው አልታወቀም። ፋኖ ከተማውን ከበባ ውስጥ በማስገባት መከላከያ ከግሽ አባይና ከአሮየው ከተማ ወደዚህ አካባቢ ፋኖ ከበባ ውስጥ ወደ አስገባት ግሽ አባይ ተከታታይ የሞርተር ተኩስ አድርጓል። በተለይ ይድብ ተብሎ ከሚጠራው ትምህርት ቤት ነው የሞርተር ድብደባ የተደረገው። በሞርተር ድብደባ ወደ መሃል ከተማ በተደረገው ድብደባ የደረሰው ጉዳት አልታወቀም። ይህንን ዘመቻ በተመለከተ መረጃ ያደረሱ የመረጃ ምንጮች ይህን ዘመቻ እያደረገው ፋኖ ወደ ግሻ አባይ ከተማ መከላከያ ወደ አጉት በሁለት አቅጣጫ መንቀሳቀሱን ተከትሎ ነው። መከላከያ ከሰከላ ወረዳ፣ ከግሻ አባይ ከተማ፣ ከተለያዩ ካምፖች እንዲሁም ደግሞ ከቡሬ ከተማ በተለያዩ አቅጣጫዎች ወደ አጉት ተብሎ ወደሚጠራው አካባቢ መንቀሳቀሱን ተከትሎ አጉት ላይ መከላከያ ከሲገባ ፋኖ ደግሞ በሌላ አቅጣጫ ወደ ግሻ አባይ ከተማ ዘመቻ አድርጓል። መከላከያ እንግዲህ ከገነት አቦ ጉደራ ተብሎ እንደሚጠራውና አሰዋ ተብሎ እንደሚጠሩት አካባቢዎች አሁን ሀይሉን አንቀሳቅሷል። ይሄ መረጃ ወደዚህ እየደረሰ ባለበት ሰዓት ወደ አጉት ገብቶ ደግሞ መከላከያ በከተማው ነዋሪዎች ላይ ንጹሃን ላይ እንደዚሁ ጫናዎች ፈጥሯል። ንብረት አውድሟል። በርካታ ሰዎችም እንደዚሁ ከተማውን ለቀው ወጥተዋል። አጉት ከተማ ባለፈው ስምንት ንጹሃን በአሰቃቂ ሁኔታ በስለት ጭምር ከተገደሉ በኋላ ተቃውሞ መደረጉ ይታወቃል። በዚህ የተበሳጩ የመንግስት ኃይል ወደ አጉት ከተማ ገብቶ ከፍተኛ ውድመት ያደርሳል በሚል በርካታ የከተማ ኗሪዎች ትላንትና መሻሹን ከተማዋን ለቀው ነው የወጡት። ቤታቸውን ጥሎ የወጡ የከተማዋ ኗሪዎች ንብረታቸው በሚልሻዎች፣ በመንግስት ወታደሮች እንደዚሁ ንብረታቸው ውድመት ደርሶበታል። ይህንን ተከትሎ ዛሬ ማለዳ እዚህ አጉት ያደረው የመንግስት ኃይል ወደ ሰከላ ሰከላን መልሶ ለመያዝ እንደዚሁ እንቅስቃሴ ያደረገ ነው። ከሰከላ ባሻገር እንደዚሁ ወደ ፍኖት ሰላም ቀጠናም እንደዚሁ ስምሪት አለ። ከነዚህ ባሻገር እንደዚሁ በአካባቢው በሶስቱ አካባቢዎች ሰከላ፣ ጃቢጠናና ቋሪት አካባቢዎች በእነዚህ አዋሳኝ አካባቢዎች የድሮን ቅኝቶች እየተደረጉ እንደሆነ ነው መረጃው የሚገልጸው። ከገነት አቦ ጉደራ ሰዋ ወደ አጉትና ገቻ ተብሎ የሚጠራው ነው። ሰላም ዙሪያም እንደዚሁ ወታደራዊ ስምሪቶች እንዳሉ የመረጃ ምንጮች ገልጸዋል። ሰከላ ግን አሁን በዚህ ሰዓት እንደዚሁ የተኩስ ድምፅ ይሰማል ነው የተባለው። ወደ ሌሎች መረጃዎች ይሄዳለው። ወታደራዊ አፈሳና የግዳጅ ግዳጅን በተመለከተ በአማራ ክልል፣ በኦሮሚያ ክልል፣ በአዲስ አበባና በተለያዩ የአገሪቱ አካባቢዎች አፈሳዎች እየተደረጉ ነው። ይሄ ግዳጅ አፈሳ ደግሞ ዘመቻ ቀይ ባህር የሚል ስያሜ ተሰጥቶታል። ዘመቻ ቀይ ባህር በሚል ነው በተለያዩ አካባቢዎች ወጣቶች እየታፈሱ ያሉት፣ እድሜያቸው ያልደረሰ ጭምር። ባለፈው ቅዳሜ እንደዚሁ እንግዲህ በተለያዩ አካባቢዎች በኦሮሚያ ክልል የተለያዩ ዞኖች፣ ባሌ፣ ጅማ፣ በአማራ ክልል ደቡብ ጎንደር፣ ማዕከላዊ ጎንደር፣ እንደዚሁ ደግሞ ምዕራብ ጎጃም፣ የሰሜን ወሎ የተለያዩ አካባቢዎች አፈሳዎች ተደርገዋል፣ በገበያ ቦታዎች ጭምር። ይሄ አፈሳ እንግዲህ ቀይ ባህር ዘመቻ እየተባለ ስም ተሰጥቶታል። በዚህ አፈሳ ልጆቻቸው እንዳይታፈሱባቸው ለሚሊሻዎች እስከ 100 ሺ ብር የከፈሉ ወላጆች መኖራቸውንም የአካባቢ መረጃ ምንጮች ገልጸዋል። ይህን ተከትሎ የሚሊሻ ቤተሰቦች የካድር ቤተሰቦችና ገንዘብ ያላቸው ሰዎች ልጆቻቸው እንደዚሁ እንዲመለሱ ይደረግ፣ ሌሎቹ ግን እንደዚሁ ተይዘው ተወስደዋል። በብዙ ከተሞች ቅዳሜ ዕለት እናቶች ልጆቻቸውን ለማስለቀቅ ዋይታ ድምፅ ይሰማ ነበር ብለዋል። ወደ ግንባር መረጃዎች መለሳለሁ። ከዛ በፊት ግን ወደ ትግራይ የሚወስድና አሁናዊ ትኩስ መረጃዎችን ላድርሳችሁ። እንግዲህ በመቀለ ያለው ሁኔታ በወታደራዊም ፖለቲካዊም ምስቅልቅሉ እየወጣ ነው የሚመስለው። ህወሓት በዚህ በአጭር ጊዜ እንደዚህ ይሆናል ብሎ የገመተ ሰው የለም። ባለፈው እግዲ አምስት አመት ጦርነት በኋላ አሁን የትግራይ ፖለቲካ በአጠቃላይ እንግዲህ ያው በየቀኑ በምንከታተለው ልክ ህወሀት ለሁለት ለሶስት ተሰንጥቋል። ፖለቲካ ኃይሉም ወታደራዊ ኃይሉም በዚህ ተሰነጣጥቆ ነው የሚገኘው። አሁን ደግሞ የታጣቂዎች አመፅና እንዲሁ ደግሞ የፖለቲከኞቹ ጥያቄ መመለስ አለመቻላቸው የፌዴራል መንግስቱ ደግሞ የሚፈጥረውን ጫና ተከትሎና ከህዋሃት ከህወሀት ተሰንጥቆ የወጣው ቡድን የሚያደርጋቸው እንቅስቃሴዎች አጠቃላይ የትግራይን ፖለቲካና ወታደራዊ ሁኔታውን እንደዚሁ በየእለቱ አዳዲስ መረጃዎች እንዲከሰቱበት እና ተለዋዋጭ ሁኔታ ውስጥ እንዲገባ አድርገውታል ዛሬ እንግዲህ መቀሌ አካባቢ የወጡ መረጃዎች እንደሚያሳዩት የጀኔራል ታደሰ ቢሮ የፕሬዝዳንት ቢሮ ተብሎ የሚጠራው በታጣቂዎች ከማለዳ ጀምሮ ከበባ ውስጥ ስለመግባቱ ነው። ታጣቂዎቹ ላውንቸር ሞርተር፣ ዲሽቃ፣ ብሬን እና ሌሎች የቡድን መሳሪያዎችን ታጥቀው ነው ቢሮውን ከበባ ውስጥ ያስገቡት። ብርጋደር ጀነራል ዘነበ የሚመራው የክፍለ ጦር ምሽግ ይዞ በመቀሌ ከተማ ውስጥ በተለያዩ ቦታዎች ላይ እንደዚሁ መሳሪያ ወድሮ ከበባ ውስጥ ከተማውን አስገብቷል። ዛሬ ንጋት 11 ሰዓት ጀምሮ ደግሞ የክልሉ ፖሊስ ኮሚሽነር የጠራው ስብሰባ ገብርኤል ዲላ የጠራው ስብሰባ ገብርኤል ዲላ የጠራው ስብሰባ የፖሊስ ኮሚሽነሮች ተደርጓል። ስብሰባው ግን በታጣቂዎቹ ስምሪት ምክንያት ተስተጓጉሏል። ሁለት ሰዓት ቀደም ብሎ ስብሰባው ተቋርጧል። መቀሌ ያለው ነው አርሚ ሰላሳ አንድ ተብሎ የሚጠራው አርሚ የብርጋድ ጀነራል ዘነበ ይመራዋል የተባለው አርሚ ሁለት ክፍለ ጦሮች ተበትነዋል። የግዳጅ ቀጠናቸውን ጥለው ነው የተበተኑት። እነዚህ ክፍለ ጦሮች እንግዲህ ከመቀሌ ወደ አፋር በአባላ በኩል በሚወስደው መስመር ላይ ስምሪት ተሰጥቷቸው የነበሩ ቢሆንም የግዳጅ ቀጠናቸውን ምሽጋቸውና ካምፖቻቸውን ጥለው መሳሪያዎቻቸውን ይዘው ሰልፈኛ ሰርተው ወደ መቀሌ ከተማ መሄዳቸው ነው የታወቀው። በተለይ እነዚህ ሁለት ክፍለ ጦሮች ሰጋር ክፍለ ጦር እና ሰላሊ ተብሎ የሚጠሩ ክፍለ ጦሮች ናቸው። ምሽጋቸውን ጥለው ከነሙሉ ትጥቃቸው ወደ መቀሌ ከተማ የገቡት ኮያ ተብሎ የሚጠራው አካባቢ ትላንትና መሻሹን ሌሎች ወታደሮች ይዘው ሊያስቆሟቸው ሞክረው ነበረ። እነሱ ግን ጥሰው ነው የገቡት ወደ መቀሌ። እንግዲህ እነ ጄኔራል ታደሰ ቢሮ ተከቧል፣ ከበባ ውስጥ ነው የሚገኘው። ሞርተር ድሽቃ የታጠቁ ታጣቂዎች ከቢሮ ባሻገር በከተማ ውስጥ በተለያዩ ቦታዎች ቦታ ይዘዋል። ከተማ ውስጥም እንደዚሁ የታጣቂዎች ሰልፈኛ ሰርተው ሲንቀሳቀሱ ይታያል። የፖሊስ እንግዲህ ስብሰባውን ሁለት ሰዓት ቀደም ብሎ ነው እያቋረጠው ታጣቂዎቹ የሁለት ወራት ደመወዝ ይከፈለን የሚል ቅጽበታዊ ጥያቄ ያነሱ ሲሆን ከዛ ባሻገር ሐራ መሬት ተብሎ የሚጠራው ታጣቂ ኃይል ጋርም አንዋጋም የሚል እንደዚሁ አቋም እንደወሰዱ ነው መረጃዎቹ የሚያሳዩት። እንግዲህ ከዚህ ቀደም ብሎ ጥቅምት 12 ባለፈው ለትግራይ ክልል ይሰጥ የነበረው የድጎማ በጀት በፌደራል መንግስቱ መታገዱ ይታወቃል። ዛሬ ደግሞ ሁለተኛው ውሳኔ ተላልፏል። ይህም ውሳኔ የተላለፈው ምንድነው፣ የኤፈርት እየተባለ የሚጠራው የትግራይ የሕወሓት የንግድ ድርጅቶች አሉ በአፍሪካ ግዙፍ የሚባሉ የንግድ ድርጅቶች ናቸው እነዚህ። እንግዲህ ጉና ንግድ ስራዎችን ጨምሮ የወርቅ አምራች፣ የእርሻ መካናይዜሽን፣ የኢምፖርት፣ የትራንስፖርት፣ የሲሚንቶ ፋብሪካ፣ የማዕድናት ላይ እንደዚሁ ወርቅ እና ምነበረ ጭምር የተሰማሩ በርካታ ድርጅቶች አሉ። ከእነዚህ ውስጥ እንግዲህ የአብዛኞቹ የባንክ አካውንት ከትላንት ጀምሮ መታገዱን መረጃዎች ጠቁመዋል። ይህ እንግዲህ እጅግ አስደንጋጭ ነው። ከአሁን በፊት በትግራይ የነበረው ሁኔታ ተመልሶ እየመጣ መሆኑን የሚያሳይ ነው። በዚህ መሰረት ሌሎችም እንደዚሁ አስራ ሶስት የሚደርሱ ድርጅቶችም እንደዚሁ ክትትል እየተደረገባቸው እንደሆነ የወጡ መረጃዎች ያሳያሉ። እንግዲህ ይህንን ተከትሎ ፖለቲካውና መቀሌ በዚህ ሁኔታ ነው ያለው። ታጣቂዎቹ ደሞዝ ይከፈለን እያሉ ነው። ደሞዛቸው ከፌደራል መንግስቱ ሲሰጥ የነበረው መታገዱ ነው የተገለጸው። የድርጅቶቹ ላይ ወጭ ተደርጎ ህወሓት ራሱን ሊደጉም የነበረበትም ፋይናንስ እንዳይንቀሳቀስ ታግዷል። ይህ በእንዲህ እንዳለ ደግሞ ዛሬ ህወሀት እጅግ አስቸኳይ ስብሰባ ጠርቷል። ሁሉም አደረጃጀቶች እና የህወሀት የፖለቲካ መዋቅር አባላት መቀሌ እንዲገቡ ነው ትእዛዝ የተሰጠው። የህወሀት የክልል ባለስልጣናት፣ የዞን ባለስልጣናት፣ የወረዳ ባለስልጣናት እና አመራሮች እንዲሁም ደግሞ የሴቶች ሊግ፣ የወጣቶች ሊግ እና ሌሎች የህወሀት ደጋፊ ማህበራት ተወካዮች ዛሬ ህዳር 25 2018 ዓ.ም ከሰዓት በኋላ በሀውልት የመሰብሰቢያ አዳራሽ በሰማዕታት ማዕከል እየተባለ በሚጠራው የመሰብሰቢያ አዳራሽ እንዲገኙ ትእዛዝ ተሰጥቷል። ጥሪው ድንገተኛ ጥሪ መሆኑን የሚገልጹት የመረጃ ምንጮች በሁሉም አካባቢዎች የኮንትራት ተሽከርካሪዎችን አንዱ ደግሞ የታጣቂ ተሽከርካሪዎችን በመያዝ እነዚህ ተሰብሳቢዎች ወደ መቀሌ እንዲገቡና ዛሬ ከሰዓት በኋላ አስር ሰዓት ስብሰባው እንደሚጀመር ነው የተገለጸው። ስብሰባው ዋና አጀንዳው ምን እንደሆነ የታወቀ ጉዳይ የለም። እነዚህ የአርሚ ሰላሳ አንድ አባላት የሆኑ ሁለት ክፍለ ጦሮች ወደ መቀሌ ከገቡ በኋላ የመሳሪያ ግምጃ ቤት ሰብረው መጋዘን ሰብረው መሳሪያ መታጠቃቸው እና ለአንዳንድ የመቀሌ ከተማ ወጣቶች መሳሪያ ማስታጠቃቸው ነው የተገለጸው። እነዚህ የሁለቱ ክፍለ ጦሮች የአርሚ ሰላሳ አንድ ክፍለ ጦሮች ወደ መቀሌ ሲገቡ እንደዚሁ ወጣቶች ማቀባበል አድርገውላቸዋል ነው የተባለው። እንግዲህ ይህንን በተመለከተ ያለው አጠቃላይ እንቅስቃሴ መቀሌ እጅግ አስፈሪ ነው። አንዳንድ አካባቢዎች ጸጥ ረጭ ብለዋል። ለምሳሌ ፕሬዝዳንት ቢሮና አካባቢውን ጨምሮ የመቀሌ ዩኒቨርሲቲና አካባቢው እንደዚሁ ምንም አይነት እንቅስቃሴ በዚህ ሰዓት የማይታይባቸው የከተማው አካባቢዎች እንደሆኑ ነው መረጃዎቹ እየገለጹት ከዚህ ከህወሀት ጋር በተያያዘ እንደዚሁ ባለፈው አክሱም የወታደራዊ አመራሮች ስብሰባ ህዳር ሀያ መደረጉን እንደዚሁ መዘገቡ ይታወቃል። ከዚህ ጋር በተያያዘ የወታደራዊና የፖለቲካ አመራሮች በጋራ ባደረጓቸው ስብሰባዎች አንዳንድ አቅጣጫዎች ተቀምጠዋል የሚል መረጃም ወጥቷል። አትርኖስ ሆቴል በነበረው ስብሰባ አክሱም ከተላለፉ ውሳኔዎች መካከል የትግራይ ጊዜያዊ አስተዳዳሪ ጀኔራል ታደሰ ወረደን እየተመለከተ ነው። ጀኔራል ታደሰ ወረደ ኃላፊነቱን እንዲለቅ አቅጣጫ ተሰጥቷል። ህወሀት በታደሰ ወረደ እየተመራ ወደፊት መሄድ እንደማይችል በስብሰባው ታዳሚ የነበሩ የኤርትራ ወታደራዊ አመራሮች እንደዚሁ አስተያየት ሰጥተዋል በሚል የነ ጌታቸው ቡድን የመረጃ ምንጮች ማህበራዊ ሚዲያ ላይ እያሰራጩ ነው የሚገኙት። የእንደዚሁም ደግሞ በኤርትራ በኩል ያሉ ማህበራዊ ሚዲያዎችን በትክክለኛ በሚጽፏቸው ጽሁፎች ህወሀት ወታደራዊና ፖለቲካዊ ማጥራት ካላደረገ ወደፊት መሄድ አይችልም፣ የሚሉ እንደዚሁ አስተያየቶችን እያቀረቡ ነው የሚገኙት። በዚህ እንግዲህ ወታደራዊና ፖለቲካዊ ማጥራት ያስፈልጋል፣ በሚል አቅጣጫ መቀመጡ ነው በአክሱሙ የአትርኖስ ሆቴል እየተገለጸው። ታደሰ ወረደን በተመለከተ እዚህ ስብሰባ ላይ ታደሰ ወረደ የወደፊት መሄድ አይችልም። ህወሀት ታደሰ ወረደን ይዞ ከተላላኪነት መውጣት አይችልም። ተላላኪ ጀነራሎች፣ ተላላኪ ፖለቲከኛ ተወካዮችን ይዞ ህወሀት ወደፊት ከበጽምዶም መቀጠል አይችልም የሚል አቋም ተወስዷል። ታደሰ ወረደ አዲስ አበባ ሄዶ ሲመጣ ምን እየተወያየ እንደሆነ ይሸፋፍናል። እንደውም አልፎ አልፎ የአብይን ገመና ይሸፍናል የሚል ግምገማ ነው የቀረበው። እንግዲህ ታደሰ ወረደ ደግሞ እንግዲህ ጫና ውስጥ መግባቱን ደግሞ የነጌታቸው ቡድን አባላት እየጻፉ ነው የሚገኙት። እንግዲህ ትግራይ ያለው ሁኔታ ይህንን ይመስላል። ከሳ በኋላ ተለዋጭ መረጃዎች መኖራቸው አይቀርም። እሱንም እየተከታተልኩ የማቀርብ ይሆናል። ወደ ሌሎች መረጃዎች ነው የምሄደው። ወደ ሌሎች መረጃዎች ሲሄድ ወታደራዊ ስምሪት እየወጡ የሚሄዱ ወታደሮችን በተመለከተ አንድ አድማጅ ተመልካች ከደቡብ ወሎ ሀይቅና አካባቢ የተመለከተውን የወታደሮች ከግዳጅ ቀጠናቸው ለማምለት የሚያደርጉትን እንቅስቃሴ እንዲሁም ደግሞ ኃላፊዎቻቸው እነሱን በቁጥጥር ስር ለመዋል በሕዝብ ትራንስፖርት ጭምር የሚያደርጉት ስምሪት አጠቃላይ ወታደሩ መሰላቸቱን እና በእርስ በርስ ጦርነት ከከፍተኛ ሁኔታ መማረሩን የሚያሳይ ነው። ይህ በዚህ እየሆነ ባለበት ሰዓት ደግሞ ዘመቻ ቀይ ባህር በሚል እየተደረገ ያለው አፈሳ በተለያዩ አካባቢዎች እንደቀጠለ ነው። እሱ ከላይ እንደቀረበው እንግዲህ ይህንን በተመለከተ ሀይቅ ከተማ አካባቢ የክዳት ድራማው እንደቀጠለ ነው። በሚል አድማጭ ተመልካች ከቦታው ያደረሰው ከወልድያ ከርተው በስካይ ባስ ሲጓዙ የነበሩ የመንግስት ወታደሮች የሳፈሩበት አውቶቡስ በመረጃ የደረሰው መከላከያ ሀይቅ ሚካኤል ኬላ የመጀመሪያውን ባስ አስቁመው ሲፈትሹ ከኋለኛው ባስ የነበሩት ሁለት የከዱ ወታደሮች ከባሱ ዘለው ወርደው የማሽላ ማሳው ውስጥ ገብተው በጫካ ቆራርጠው ጠፍተዋል። ይሄ የሆነው እንግዲህ ባሳለፍ ነው እሁድ ዕለት ነው ይላል የመረጃ ምንጩ። በድጋሚ ትላንትና ሮቡ በሀይቅ ከተማ ሸሙሳ ካምፕ ካለው የ46ኛ ክፍለ ጦር የከዱ ወታደሮች መኖራቸው ለአመራር መረጃ ይደርሰውና መረጃ የደረሰው አመራር ወታደሩ በክትትል ወታደሮች በክትትል ላይ እንዳሉ ከጂው የሲቪል አልባሳት ለብሰው ከላይ ሽርጣል አድርገው ወደ አውቶቡስ ወደ አስፓልት ይወጣሉ። አመራሮቹን በርቀት ተከታትለው የባንክ በባንክ የአውቶቡስ ትኬት የቆረጡት ከጂ ወታደሮች ሀይቅ አቅራቢያ ሲደርስ አውቶቡሱ ተደውሎላቸው ሲወጡ አመራሩም ተመሳስሎ ተከትሎ ከጂዎች ከፊተኛው በር ወደ ባሶ ሲወጡ አመራሮቹም እንደዚሁ ገብተው ከጂዎች ወደ ኋላ ሲመለከት ፊትለፊት ተገናኙ። ይህንን ሲያዩ የከዱ ወታደሮች በድንጋጤ ዘለው ወርደው ወደ ዋሂሎ ተብሎ ወደሚጠራ ሰፈር ሩጠው አምልጠዋል። እንግዲህ ወደ ሰሜን አቅጣጫ ጠቃዋ ተብሎ ወደሚጠራው አካባቢ ነው። ይህንን አቅጣጫቸውን ተከትለው እንግዲህ የወታደራዊ አዛዦች እየተከተሉ ሲሮጡ ነበር። ሁኔታውን ለተመለከተ ድራማ ይመስላል ነው የሚሉት። እንግዲህ የሚያሳየው ሰራዊት ውስጥ ያለውን መሰላቸት ነው። ቀላል ክስተት ይመስላል፣ ግን ከፍተኛ መልእክት የሚያስተላልፍ ነው። አቅጣጫቸው ወደ ሰሜና ደቡብ አቅጣጫ በመሆኑ እስካሁን ድረስ ሳይገኙ አምልጠዋል። ከዚህ ክዳት ጋር በተያያዘ ብር ያበደሩ እያወቁ ዝም ብለዋል የተባሉ ወታደሮች ካምፕ ላይ ተመልሰው እንደዚሁ ቅጣት ተወስኖባቸው ተረሸኑ አሉ። በንደት ምሽት አራት ሰዓት ለመጥፋት ሞክረው አንደኛው ወታደር ገንዘብ አበድሯቸዋል በሚል እርምጃ ተወስዶበታል። በዚህ ጊዜ አመሻሹን ስምንት ጊዜ ተከታታይ ተኩስ ነበር፣ ካምፖ አካባቢ። ይህንን ተኩስ ተከትሎ ለከተማዋ ፖሊስ እንደዚሁ መከላከያ እርምጃ እየወሰደ ነው፣ ህዝቡ እንዳይደናገጥ በሚል መልእክት መተላለፉን ሰምቻለሁ ሲሉ ነው እንግዲህ ከሀይቅ ከተማ የዘወትር አድማጅ ተመልካች እና እንዲሁም ደግሞ የመረጃ ምንጭ ይህንን እያደረሱት። ክስተቱ ቀላል ይመስላል፣ ወታደሮች ግን አማራጭ ያገኙ ወደ የት ሊሄዱ እንደሚችሉ የሚያሳይ ነው። የሌባና ፖሊስ ሩጫ ነው የሚመስለው። ወደ ወደ መረጃዎቹ ሲቀጥል ወደ ምስራቅ ጎጃም ሸበል ወረንታ የሚወስደን መረጃን የማስቀጥለው በምስራቅ ጎጃም ሸበል ወረንታ በረንታ ወረዳ ከወረዳው ከተማ ይሉሃ ወደ ግዳጅ ገዳ ያሱ ተብሎ ወደሚጠራው አካባቢ ከተንቀሳቀሰ መንግስት ኃይል ጋር በሌሊት ውጊያ ተደርጓል። በሌሊት በተደረገው ዘመቻ በወጣ መንግስት ኃይል ላይ በተደረገው ውጊያና የደፈታ ጥቃት የሚሊሻና የፖሊስ አባላት ጉዳት ደርሶባቸዋል። አንድ የሚሊሻ አባል እንደዚሁ ሌሊቱ ዘጠኝ ሰዓት በፋኖ ከነሙሉ ትጥቁ ስለመማረኩ የወጡ መረጃዎች ይገልጻሉ። ሌላው መረጃችን እንደዚሁ የአባይ ፖለቲካን የተመለከተ ነው። የአባይ ፖለቲካ ግብጽ የተናጠል የአባይ ግድብ አስተዳደርን እንደማትቀበል አሳውቃለች። በተናጠል ከኢትዮጵያ ጋር የማደርገው ድርድርም የለም ሌላውን እንግዲህ የራሴን እርምጃ ወስዳለው ስትል ግብጽ ጠቅለል አድርጋ አቋሟን አሳውቃለች። እንግዲህ ከሁለት ቀናት በፊት ቢቢሲ ፎከስ ኦን አፍሪካ ላይ የግብፁ የውጭ ጉዳይ ሚኒስትር ጀኔራል ዶክተር አብደላቲ ቀርበው ከሰጡት ባሻገር ይህንን በትላንትናው ዕለት የግብፅ ባለስልጣናት የውጭ ጉዳይ ሚኒስትሩን ጨምሮ ይህንን ተናግረዋል። በኢትዮጵያ በኩልም ለዚሁ ምላሽ ተሰጥቷል። ግብፅ ላይ እንግዲህ መረር ያለ አቋም ያንጸባረቀ መግለጫ ነው ከኢትዮጵያ በኩል የተሰጠው። ግብፅ ከአሮጌው ዘመን የቅኝ ግዛት አስተሳሰብ ፈጽሞ አልተላቀቀችም በሚል በኢትዮጵያ በኩል ምላሽ ተሰጥቷል። በቅኝ ግዛት ዘመን ጠቅላይ አስተሳሰብ ሁሉንም ለመጠቅለል ግብጽ የምታደርገው ጠባጫሪ ድርጊት በፍጹም ተቀባይነት የለውም። ግብጽ ይህንን ይዛ እያላዘነች ነው ማንም አይቀበላትም በሚል ነው ውጭ ጉዳይ ሚኒስትር ይህንን ምላሽ የሰጠው። ግብጽ ከዚህ አስተሳሰብ ለመውጣት ካሰበች ጊዜው አሁን ነው በሚል እንደዚሁ ግብጽም ከዚያ የቅኝ ግዛት አስተሳሰብ እንድትወጣ እንደዚሁ ጥሪ አቅርቧል። መግለጫው ግብጽ የአፍሪካ ቀንድን የማተራመስ እቅዷን ቀጥላበታለች። ኢትዮጵያን ጨምሮ በሌሎች ሀገራት ላይ ይህንን እያደረገች ነው። በኢትዮጵያ ላይ ያነጣጠረው የማተራ መስቅሏ በሌሎች ሀገራትም ደካማ ተላላኪ ጥገኛ መንግስታትን ለመመስረት የዘመና ድርጊቷን አሁንም ቀጥላበታለች ግብጽ ሲል የውጭ ጉዳይ ሚኒስቴር ወቅሷል። የቅኝ ግዛት አስተሳሰብ የሚባለውን ኢትዮጵያ ለመሸከም ትከሻም ጫንቃም የላትም ያለው የኢትዮጵያ መንግስት ግብጽ በዚህ ድርጊቷ የምትቀጥል ከሆነ የምታተርፈው ነገር የለም፣ የመደራደር እና ለመነጋገር ያሉ እድሎችን ባትዘጋ ይሻላል በሚል እና ቅኝ ግዛትን እና አስተሳሰቡን ኢትዮጵያ ታግላ ድል ያደረገችው አስተሳሰብ ስለሆነ አሁን አይመለከተንም፣ አንቀበለውም የሚል አጠቃላይ ይዘት ያለው መግለጫ ነው እንግዲህ የተሰጠው። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች ማሰባሰብ የነበሩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከንጊዜ